እሺ፣ ውጤቱ ምን ሆኖ ነው? ምን ሆነ ነው? ሁለት መስመር አለው። እሺ፣ ሁለት መስመር ካለው፣ ሁለት መስመር ካለው አላ ሁለት መስመር አለው እና ፖዚቲቭ ነው ውጤቱ እኮ። ሁለት መስመር ካለሽ እርጉዝ ነሽ ማለት ነው። ሁለት መስመር ካለው ፖዚቲቭ ነው። ስለዚህ እርጉዝ ነው። እኔ በዚህ አላምንም። እግዚአብሔርን ባለፈው

የኔ ጉዳይ እየቀለድኩ በቃ፣ እንደዚያ የት ነገር፣ እኔ መቀለድ ስላበዛው ይኸው የእውነት ሲፈጠር ሊያምነኝ አልቻለም እኮ። እኔ እራሴ እኮ ከዛ በፊት ብዙ ቀን እየቀለለች ማለት ነው። ብዙ ቀን፣ አንዳንድ ቀን የሆነ ጨርቅ አስገብታ ምናምን እንድያለች ትጠብቀኛለች ምናምን። ስለዚህ እኔ ላምናት አልችልም። ጨርቅ እኮ የለብኝም አሁን። በጣም ከባድ ነው እውነት፣ እኔ ማመንም እያቃተኝ ነው። ከሆነም ግን ችግር አለው ምን ችግር አለው? አሁን እኔ የሚያክሉ የወለዱ የሉም ብዙ አሉ እንዴ ምን ያሰቃል? እግዚአብሔር አሉ በሀያ ሶስት አመታቸው ምናም የወልዱ የሉም ኧረ ሞልተዋል። ችግር የለው እና የልጅ አባቶ ላቸዋለ። ከዚህ በኋላ ሁላችሁም ማለት ነው አባወራ ብላችሁ ታከብሩኛላችሁ። ክንሽ አሁን ወይኔ በእግዚአብሔር አንተ ወደፊት ደግሞ ሳስብ ትንሽ ግራ ያጋባል። እሺ፣ ለማንኛውም እኔ ግራ ታጋብች እናንተ ነው ግራ ላጋባችሁ። በቃ በስነ ስርዓት በቃ ቼክ ላደርግለ ሁሉም ነገር ለማውራትም ምንም ለማለት ሐኪም ቤት ልውሰዳት ና ስንት ወረዋ እንደሆነ የስንት ወር እንደሆነች ልጅ ይኖረ አይኖረ በስነ ስርዓት ማየት እፈልጋለሁ እኔ፣ እንዲህ በአይኔ ካላየው አላምንም እግዚአብሔርን። ስለዚህ በደንብ ቼክ ማድረጋለ።